ሰበር ዜና የሲዳማ ክልል መንግስት ዋነኛው ተቃዋሚ ረዳት ፕሮፌሰር ተሰማ ኤልያስ ሐዋሳ ዩኒቨርሲቲ ከሰጣቸው መኖሪያ ቤት በአስቸኳይ ለቀው እንዲወጡ ታዘዙ። ፕሮፌሰሩ በማህበራዊ ትስስር ገጻቸው ባጋሩት መረጃ የቀድሞ ዩኒቨርሲቲ ፕሬዚዳንት ዶክተር አያኖ በራሶና የቀድሞ ኤጄቶ የአሁኑ የሪፈራል ኮሌጅ ሜዲካል ዳይሬክተር ና ሚሊየነሩ ተባባሪ ፕሮፌሰር አለሙ ጣሚሶ ከክልሉ መንግስት ጋር በማበር በተደጋጋሚ ሊያስሯቸው እንደሞከሩና በአምላክ ፍቃድ የትምህርት እድል አግኝተው ከሀገር እንደወጡ ገልጸው አሁን በማስተማር ላይ የለም በሚል ሰበብ ቤት አስረክብ የሚል አሳዛኝ መጥሪያ እንደደረሳቸውም ገልጸዋል። አስራ አምስት ዓመታትን በሐዋሳ ዩኒቨርሲቲ በመምህርነት ያገለገሉት ፕሮፌሰር ተሰማ ዩኒቨርሲቲ እውቅና ሰጥቶ ለትምህርት ቢልካቸው ፖለቲካዊ በሆነ ሴራ በማስተማር ሌሉም በማለት ለቤተሰቦቻቸው ቤቱን አስረክቡ የሚል ቀጭን ትእዛዝ ተሰጥቷቸዋል። ሲዳማ ኒውስም ለሀገሪቱ የትምህርት ሚኒስተር አጣሪ ያለ መልእክት ያስተላልፋል። ፕሮፌሰር ብርሃኑ ነጋም ሆነ የትምህርት ሚኒስተር ይሄን ህገወጥ ተግባር ያውቃሉ። ሐዋሳ ዩኒቨርሲቲስ የፖለቲካ መጠቀሚያ እየሆን እንዳለ ተረድተውታል። ይህን ጥያቄ ለሚኒስተር መስሪያ ቤቱ ልተውና ሐዋሳ ዩኒቨርሲቲ ያስተላለፈውን ትእዛዝ ተረጋግቶ ቢመለከትና ነግበኔ ይሆናል ብለው የፕሮፌሰር ተሰማ ቤተሰብ ላይ የሚደርሰው ነው እንዲያስቆሙ ጥሪ እናቀርባለን። በቀድሞ ኤጄቶ በአሁኑ የሐዋሳ ዩኒቨርሲቲ ሜዲካል ኮሌጅ ዳይሬክተርና በአጭር ሚሊዮነር ሆኗል ተብሎ ስሙ በስፋት የሚነሳ ተባባሪ ፕሮፌሰር አለሙ ጣሚሶ ዙሪያ ሲዳማ ኒውስ በመረጃ ና በማስረጃ ሰፋ ያለ ፕሮግራም ለአድማጮቹ ያደርሳል። ተቃዋሚ ረዳት ፕሮፌሰር ተሰማ ኤልያስ ሀዋሳ ዩኒቨርሲቲ ከሰጣቸው መኖሪያ ቤት በአስቸኳይ ለቀው እንዲወጡ ታዘዙ። ፕሮፌሰሩ በማህበራዊ ትስስር ገጻቸው ባጋሩት መረጃ የቀድሞ ዩኒቨርሲቲ ፕሬዚዳንት ዶክተር አያኖ በራሶ ና የቀድሞ ኤጄቶ የአሁኑ የሪፈራል ኮሌጅ ሜዲካል ዳይሬክተር ና ሚሊዮነሩ ተባባሪ ፕሮፌሰር አለሙ ጣሚሶ ከክልሉ መንግስት ጋር በማበር በተደጋጋሚ ሊያስሯቸው እንደሞከሩ ና በአምላክ ፍቃድ የትምህርት እድል አግኝተው ከሀገር እንደወጡ ገልጸው አሁን በማስተማር ላይ የለም በሚል ሰበብ ቤት አስረክብ የሚል አሳዛኝ መጠሪያ እንደደረሳቸውም ገልጸዋል። አስራ አምስት ዓመታትን በሐዋሳ ዩኒቨርሲቲ በመምህርነት ያገለገሉት ፕሮፌሰር ተሰማ ዩኒቨርሲቲ እውቅና ሰጥተው ለትምህርት ቢልካቸውም ፖለቲካዊ በሆነ ሴራ በማስተማር ሌሉም በማለት ለቤተሰቦቻቸው ቤቱን አስረክቡ የሚል ቀጭን ትእዛዝ ተሰጥቷቸዋል። ሲዳማ ኒውስም ለሀገሪቱ የትምህርት ሚኒስተር አጣሪ ያለመልእክት ያስተላልፋል። ፕሮፌሰር ብርሃኑ ነጋም ሆነ የትምህርት ሚኒስተር ይሄ ህገ ወጥ ተግባር ያውቃሉ። ሐዋሳ ዩኒቨርሲቲስ የፖለቲካ መጠቀሚያ እየሆን እንዳለ ተረድተውታል። ይህን ጥያቄ ለሚኒስተር መስሪያ ቤቱ ልተውና ሐዋሳ ዩኒቨርሲቲ ያስተላለፈውን ትእዛዝ ተረጋግቶ ቢመለከትና ነግበኔ ይሆናል ብለው የፕሮፌሰር ተሰማ ቤተሰብ ላይ የሚደርሰው ነው ከባድ ጥሪ እናቀርባለን። በቀድሞ ኤጄቶ በአሁኑ የሐዋሳ ዩኒቨርሲቲ ሜዲካል ኮሌጅ ዳይሬክተር እና በአጭር ጊዜ ውስጥ ሚሊዮነር ሆኗል ተብሎ ስሙ በስፋት የሚነሳ ተባባሪ ፕሮፌሰር አለሙ ጣሚሶ ዙሪያ ሲዳማ ኒውስ በመረጃና በማስረጃ ሰፋ ያለ ፕሮግራም ለአድማጮቹ ያደርሳል። ሲዳማ ኒውስ የህዝብ ድምጽ